ልቤ ስኖላ ጋር ፍለጋ ሲመጣ ስኖላ የለችም። በርስር ተደብቃ ስለነበረ ዋርካ ቤቱ ሲገባበት በጣም ደንግጦ ስለነበር ቆይ ምንድን ነው አልገባኝም፣ ምን እያደርክ ነው አንተ ሰውዬ ሲለው፣ አይ ምንም ሚስቴን ፈልጌ ነው የመጣሁት ይለዋል እኮ፣ ሚስትህ ማናት እዚህ እንዴት ልትመጣ ትችላለች? ሲለው፣ ዋርካ እዚህ ቤት እንዳለች ተነግሮ ነው የመጣሁት ይለዋል። ግን ሜላት ነበረች እጁን ጉትታ ቤት አምጥታ በር ላይ አድርሰው እሷ ዞር ያለችው። እናም ልቤ ሚስቴን እንፈልጋለው፣ እንደውም ምን ያንተን ምናስጠየቀኝ በዚህ ሽውጥ ግንባርከን እንዳልል ሲለው፣ ዋርካም እስቲ በልበለኛ ወንድ ከሆንክ ተኩሰውና እኔን ግደለኝ ይለዋል አንተን ከምገድል ሚስቴን አግኝቼ ቦጣ አይሻልም ሲል ልቤ ሚስቱን እንደውም ቤትህን እፈትሻለሁ ይለዋል አንተ ማንስ ለሆንክ የኔን ቤት የምትፈትሸው ሲል እንደውም አንተንስ ፍቃድ ምን አስጠየቀኝ ይልና መኝታ ቤቶቹን ክፍሎቹን የተለያዩ ክፍሎችን ከፋፍቶ ሲያይ ሲኖራ እዛ ውስጥ የለችም ሲኖራ ግን አንደኛው ክፍል በርጀርባ ውስጥ ተደብቃ ነበረ እናም ቆይ ማን ነው ወደዚህ ቤት ጠቁሞህ የመጣህ? አሁን እዚህ ቤት ትወጣለህ አቶ ጣም፣ በዚህ ጠርሙስ አናተን እንዳለህ አለያ ደግሞ በያዝከው ሽቦ ተቀብዬ ግንባርክን ከማለቴ በፊት ትወጣለህ አቶ ጣም ከቤቴ ይለዋል። እናም ልቤም አወጣለው ግን ደግሞ ሚስቴ እዚህ ቤት እንዳለችና እንደመጣች ተነግሮ የመጣውት ይለዋል። እኮ ማን የነገረህ ሲለው የነገረኝን ሰውማ አንናገርም አልናገርም ይለውና ልቤም ጥሎት ወጥቶ ይሄዳል። ሲኖራ በዛን ሰዓት እያለቀሰች ነበረ። ግን ደግሞ ሲኖራ እያለቀሰች እያለ ዋርካ ምን ሆነሽ ነው የምታለቅሽው? ሻሁን ቆይ ምንድን ነው የሚያስለቀሰሽ ሲላት፣ አይ ምንም በኔ የተነሳ አንተም ራሱ ችግር ውስጥ ገባህ። ቆይ እኔ የምለው ማን ነግሮት ማን አሳይቶት ነው ወደዚህ የመጣው ግን ይህ ሰው ሲላት፣ እኔ ምን አውቃለሁ ማን እንደነገረው እና ማን እንዳሳየው አልገባኝም። ምናልባት እንግዲህ ወይ እንግዲህ ስንመጣ ያየ ሰው ይኖር ይሆን ትለዋለች። አላቅም ማን እንዳሳየው ይላል። ግን ደግሞ ያሳየችው የገንዘብ ፍቅረኛው ነበረች። ሜላትን ይጎትትና ነይ ይልና ይጠራታል ልቤ ማለት ነው እና የሚጎትና ወደ ቤቱ ካስገባት በኋላ አንቺ በዚህ ሽውጥ ነው ግንባርሽን የምልሽ፣ እንዴት የሌለችበት ቤት ሲኖራለች ሚስት ካለች ብለሽ ወደዛ ትወስጅኛለሽ? ሲላት የእውነት አለች ነበረችን፣ የት እንደሄደች አላቅም። አሁን እንጂ ወደ አንተ ጋር ስመጣ እኮ ነበረች ቤት ውስጥ ትለዋለች እና ታዲያ ሂጅ እኮ ቤቱን ሁሉ ፈትሼ ነው የመጣሁት፣ የለችም። ምንም ችግር የለውም አታዋሽኝ። አንቺ እኔ እሾት አሉ ድም ማንንም አልፈራም። ነግርሻለሁ፣ ማን እንደሆንኩኝ አላወቅሽኝም መሰል ይላታል። እናም ሜላትን በጣም ደንግጣ ስለነበር ችግር የለውም እኔ ራሴ ፈልጌ እነግርሃለሁኝ አሳይሃለሁ፣ ስትለው እዩ ልሽ በነገው እለት ሲኖራ የት እንዳለች ማወቅ ፈልጋለሁ ነግሬሻለሁ፣ እያለ በለዚያ ግን እጣፋንታው ወደ አንቺ ነው የሚዞረው ይላታል። ሜላትም ምንም ችግር የለውም እንዲሁም ቪዲዮ ቅርጭ ልክልሃለሁኝ ማረጋገጫ፣ ትለዋለች። በጣም ጥሩ አይ ካልሽ ግን ደግሞ አንቺ ነው የማጠፋሽ ይላታል። እሺ ይልና እሱም ያው ይህንና በሩን፣ በር ከፍቶ ከቤቱ ያስወጣታል። ነግርሻለሁኝ ብሎ ሜላትን በጣም ደንግጣ ስለነበር እየሮጠች ወደነ ስኖላ ወዳለችበት ቤት ትመጣለች። ማለትም ዋርካ ጋ ዋርካ ፍቅረኛዋ እንደሆነ የታወቀ ነው። ስኖላ ዋርካ ጋ ምንም ግንኙነት የላትም፣ ግን ደግሞ ሜላት በጣም ትቀናለች። ስኖላ ትቀማኛለች ባህ ብላ ታስባለች። ግን ደግሞ ዋርካም ምናልባት ሊከጅላት ይችላል፣ ግን በዛ መልኩ ላይሆን ይችላል እናም እሷም ግራ ተጋብታለች። ስኖላ ኪችን ስራ እየሰራች ነበረ። እናም ዋርካ ሄድና ቆይ አንቺ ምንድን እየሰራሽ ያለሽው? ቤት አፅጃለሽ፣ ምግብ ትሰሪያለሽ፣ እስኪና ቁጭ በይ ሲላት አይ ከጭንቀት ብሰራ ጭንቀቴ ይለቀኛል። ምክንያቱም ሰውነቴ ስጋዬ ሲደክም ጭንቀቴም አብሮ ይጠፋል። ስለዚህ መስራት ነው ያለብኝ እንጂ መቀመጥ የለብኝም ትለዋለች ዋርካ ግን እባክሽን፣ ስጋሽም እኮ ሲደክም ሀይምሮሽም ይደክማል። ስለዚህ ጥሩ አይደለም። ቢያንስ የተወሰነ እረፍት ማድረግ አለብሽ ይላታል። አይ ችግር የለውም እንዳንቺ አይነት ደስ የሚል ድርቅ ያለ አነጋገር ሲላት ፈገግ ብላ አይ አንተ መስሎ ነው ጭንቀት የሚጠፋልኝ ግን በስራ ቢዚ ሲሆን ነው አይምሮዬ ትለዋለች። እሻውን ነይልና እጇን ጎተት ሲያደርጋት አይ በፍጹም አተንካኝ እጄንም አትያዘኝ እኔም ወደዛ አልሄድም ስራዬን ነው መስራት ያለብኝ ትለዋለች። ዋርካን በዛን ሰት አንቺ ድርቅ ያልሽና ሸሽ በቃ ጨርሽና ነይልና ወደ ሳሎን ይሄዳል። በዛን መሀል ሜላት ትመጣለች። ሜላ ስትመጣ ዋርካ ሳሎን ቁጭ ብሎ ነበረ። ቆይ ምን እያደረግሽ ነው? ምን እያደረግክ ነው አንተ ግን ቁጭ ያልከው? ቆይ ሲኖራ የቴዳ ነው ስትለው፣ እንዴ አለች ሲኖራ። ምነው ሲላት፣ አይ ምንም ትላለች ደንግጣ ስለነበረ አልገባኝም። አንች ትናንትና እኮ ይህ ሲኖራ ፍቅረኛ ባሏ መቶ ነበር እኮ አይገርምም? ማን እንዳሳየው ቤቱን አላቅም። እሺ ለምናሉ ስዳትም ስትለው፣ አላገኛትም። እንዴት የቴዳን ያላገኛት? ስትለው አይ ተደብቃ ነበረ። ግን ምን ነው የሆነ ለየት ያለ ነገር አየሁብሽ እሷ ሲላት፣ አይ እንዴት ከመጣ አልወሰዳትም ብዬ ነው እንጂ እንጂ ሌላ ምን አውቃለሁ ብለህ ነው እኔ ምንም የማውቀው ነገር የለም ስትለው፣ አዎ ልክ ነሽ። በቃ ይልናሱም ዝም ይላታል። ግን ይህን ቤት ማን እንዳሳየው ነው ግራ ይገባኝ። ምናልባት ያን ጊዜ ስታመጣት ሰው አይቶክ ነግሮት ሊሆን ይችላል ስትለው፣ እሱ ልክ ነሽ፣ ምናልባት እንደሱ ሊሆን ይችላል ይላታል። አሁን ለማንኛውም እስኪ እንግዲህ እናያለን። ግን የእውነት በጣም ቀዥቃዣ ነገር ነው። እኔም ብለው እንደዚህ ያልተረጋጋ ሰው ሆኖ እንዴት ሚስት ሊያገባ ይችላል? የእውነት ብታይ በጣም ነው የሚያስፈረው። እንዴት እንዴት እንደሚያንቀሸቅሸው የሆነ ደም የቀመሰ ነው የሚመስለው ሲላት፣ እንግዲህ ምን ታውቃለህ ብለ ነው ሚስቱ አይደለች ለዛ ይሆናል ትለዋለች። እሷም አይ አይመስለኝም። እኔ እንጃ ምን አይነት ሰው እንደሆነ አላቅ። መረጋጋት የተባለ ነገር አልፈጠረበትም እኮ ይላታል። በዛን መሀል ሲኖራ ቤት ለመጥረግ ወደ ሳሎን ትመጣለች። ቤት እየጠረገች እያለ ቆይ ሜላት ግን ለምን አታግዣትም? እች ልጅ እኮ ብቻዋ ነው ከኬችንም ትሰራለች እሳ እንደዚህ ቤትም ታጸዳለች። ስለዚህ ቢያንስ ማጽዳቱን እንኳን ለምን አታግዣትም? ሲላት እኮኔንኝ የማገዛት? ስትለው አዎ ምን ችግር አለው ይላታል። ስኖላ ግን አይ ራሴ አጸዳለሁ፣ ችግር የለውም ትለውና ለመጥረግ ስትል፣ አይ በቃ ችግር የለውም አምጪውን ይጠርጋሉ። አንቺ ሂጂ ቁጭ በይ ትላታለች። አይ በፍጹም አይሆንም፣ እኔ ነኝ የማጸዳ ቤት፣ እኔ ስራ ደስ ይለኛል፣ መስራት ነው የምፈልገው ስትለው፣ በፍጹም አይሆንም፣ ተቀበያት ሜላት።